ሰላም ወገኖች፣ ዛሬ የማዘጋጀው የአበባ ጎመን ጥብስ ነው። ከዚህ በፊት አዘጋጅቸዋለሁ ግን ብዙዎቻችሁ እየተናገርሽ ቢሆን ጥሩ ነው ስላላችሁ ዝርዝሩ የተጨመረውን ብላችሁ ስለጠየቃችሁ እንደገና ለእናንተ ሬከርድ አድርጌያለሁ። ያስፈልጉን ነገሮች እንደምታዩት አንድ የአበባ ጎመን ጥቅል፣ የአበባ ጎመን አንድ የሻይ ማንኪያ ወተት ሁለት እንቁላል፣ ሁለት የሻይ ማንኪያ የዳቦ ዱቄት፣ ግማሽ የሻይ ማንኪያ እርድ፣ ከሁለት እስከ ሶስት የሾርባ ማንኪያ ዘይት፣ አንድ አራተኛ የሻይ ማንኪያ ቁንዶ በርበሬ፣ ሌላው ደግሞ ጨው እንደ አስፈላጊነቱ ነው። ሄሎ ኤቭሪዋን ቱዴይ ዊ አር ጎንግ ቱ ፕሪፔር ኮሊፍላወር ኢንግሪዲየንትስ ዊ ኒድ

ዋው ናይስ፣ በጣም ቆንጆ። አሁን ይሄንን እንዲህ ከቆረጥ በኋላ በውሃ ለቅለቅ አድርገዋለሁ፣ ግን እንደምታዩት በጣም ንጹህ ነው። ምንም ቆሻሻ የለውም። ካልፈለጋችሁ መለቅለቅም አያስፈልጋችሁም። ካልፈለጋችሁ ለቅለቅም አያስፈልጋችሁም። ኦልራይት ሄደን ሪንስ ኢት ባት አዝ ዩ ካን ሲ ኢትስ ሪሊ ክሊን ክሊን ክሊን ኖ ድርት እት ሶ ኢስ ዮር ቾይስ ቱ ሪንስ እት ኦር ናት። ሁለቱን እንቁላል እና ወተታችንን እንጨምራለን። ሚክስ ኤግ ቱ ኤግስ ሚልክ ላይ ሁሉንም ቀላቅት ዱቄታችን የዳቦ ዱቄት እንጨምራለን። አጀስት አል ደ ብሬድ ፍላር ቱራሚክ እርዳችን እንጨምራለን። ቁንዶ በርበሬ እንጨምራለን። ብላክ ፔፐር አጀስት ሶልት አዝ ሜ ቀጫው ቀመጥ እንዳስፈላጊ ነው። ሚክስት ቬሪ ዋል። አሁን እንዲህ በደንብ ከተቀላቀለ በኋላ ይሄ የአበባውን ጎመን እንቀላቀላለን። ና ናውል ሚክስ ተከሊፍላውር ዳውል ሚክስቸር እሺ አሁን እዚህ መጥበሻችን ሞቅ ካለ በኋላ ዘይታችን እንጨምራለን። ዋንስ ዘ ፓን ኢዝ ዋርም ዊ ከን አድ ኦይል። እና በእጃችን ወይም ደግሞ በሹካ ጥብስ እናደርጋለን እያንዳንዱ

ኦቨን ስለምናስቀጣው ፎይል እንደዚህ አድርገን እዚህ ላይ እንደረድረዋለን። ገና ኦቨን ስለሚበሰል ወይ ቴክ ኢት አውት። ዱቄቱ ካላበዛችሁ ዘይት አይመጥም። እንደምታዩት ዘይቱን አልመጠጠውም ጥሩ ነው።

ሙስ ለ30 ደቂቃ ያህል አብስየዋለሁ። አሁን አወጣዋለሁ። ስፒን 30 ሚኒትስ እንደምታዩት ቆንጆ ሆኖ ወጥቷል። ይህን የመሰለ የአበባ ጎመን ሰርተን አዘጋጅተናል። ሰርታችሁ ተጠቀሙ። በሚቀጥለው ቪዲዮ እስከምንገናኝ እንደና ቆዩኝ። ቴንክ ዩ ፎ ዋቺንግ ን ዲስ ስ ዋ ሉክስ ላይክ ከሪ ፍላወር ንድ ኢት ቴስ ሪሊ ደሊሽስ ሶ አይ ሆፕ ዩል ዱ ደ ሴም ንድ እንጆይ ትል ኔክስት ታይም ባይ ባይ